የኮሪደር ልማት ዋና ዓላማው በለውጡ ማግስት ለመረጠን ሕዝብ ቃል የገባነውን ለመፈጸምና በዓለም ተወዳዳሪ የቱሪዝም ማዕከል የሆነች ከተማን ለመገንባት ዓላማ ያደረገ ሲሆን በዚህ የኮሪደር ልማት አቅዶ የመፈጸም ማሳያችን የከተሜነት መስፈርትን ለማሟላትና መሰረተ ልማት በበቂ ሁኔታ ለመዘርጋት ጥረት አድርገናል። የከተማዋን አረንጓዴ ሽፋን ከፍ አድርገንበታል። ውብና ማራኪ ጽዱ ለማድረግ በትጋት ሰርተናል። እስታንዳርድ ያላቸው መገልገያዎችን በኮሪደር ልማቱ እንዲሟሉ አድርገናል። ለአእምሮና ለአካል ብቃት የሚመቹ ውብ ሰፈሮች እንዲሆኑ ጥረት አድርገናል። አደጋን ለመከላከልና ከጎርፍ ስጋት ነፃ ለማድረግ ትኩረት ሰጥተናል። የመንገድ ሽፋንን ለማስፋትና ጥራት ያላቸው መንገዶችን ለመገንባት ከፍተኛ ትኩረት ሰጥተን ገንብተናል። የህፃናት መጫወቻ ስፍራዎችንም ገንብተናል። መቶ ሺዎች የሚቆጠሩ ሰፊ የሥራ ዕድሎችን ፈጥረንበታል። ሰፊ የገበያ ትስስር እንዲፈጠር አድርገናል። ከአራት መቶ በላይ ሱቆችን በመገንባት ይበልጥ ኮሪደሩን ሳቢና ለጎብኚዎች ምቹ ለማድረግ እየሰራን ሲሆን የኮሪደር ልማቱ ላይ ሕዝባችን ያነሳው ጥያቄ ትክክልና ተገቢ መሆኑን በመረዳት በአንድ ጊዜ የምንመልሰው ጥያቄ ሳይሆን በቅደም ተከተል የምንመልሰው እንደሆነ ታስቦ የማንሰራው አካባቢና ቦታ እንደሌለ ግን መረዳት ተገቢ ነው። የምንሰገናችን አሰራ